ከቤተሰቦች ጋር ልጆችንም ክርስትና አስነሳው። እኔም ክርስትና ተነሳሁኝ እዚሁ ከቤተሰቦች ጋር ደስተኛው ይኖራለሁ ብዬ ተስፋ አድርጋለሁኝ። ገጠር ሄድና እንግዲህ ልጆችንም ክርስትና እናስነሳለን፣ አንቺም ትጠመቂያለሽ። አይሻልም አይሻለም? እንዳያቸዋት ማለት ነው። በቃ ሁሌንም ጭቅጭቅኝ። በቃ ክርስትና ይነሱ፣ አንቺም ክርስትና፣ አንቺም ተጠመቂ ነው። እኔ መጀመሪያ ክርስትና ስለተነሰው አንቺ መጠመቅ ብቻ ነው። መጀመሪያ ክርስትና ተነስቻለሁ። ስለዚህ እኔ እኔ እጠመቃለሁ ማለት ነው። ልጆቼ ደግሞ እንደ አዲስ ክርስትና ይነሳሉ ማለት ነው። ስለዚህ ክርስትና እናስነሳቸዋለን። ልጆችም ክርስትና ይነሱ፣ አንቺም ተጠመቂ ቅጭቅ ጭቅ እያደረግችኝ ነው። እኔም ደግሞ በአሁን ላይ ምንም እያልኩኝ አይደለም ማለት ነው። ያው ሁሌ ነው የምትጨቅጭቄ ሁሌ ማለት ነው። እና በቃ አሁን ወደ ከተማ ራሱ አትሄጅም፣ አሁን አንላቀቅም ብሎኛል። እንግዲህ ንግስቷ ሱመያ ዛሬ ዛሬው ለየት ያለ ነው፣ ለየት ያለ ነው። ጥሩ ቪዲዮ ነው ለማለት ይከብዳል። እንግዲህ ሱመያ እኔም ልጆቼም ወደ ቤተሰቤ ልሆን ነው፣ ይሁን ሆኛለሁ፣ ይሁን እያለች ነው ማለት ነው። እስከ መጨረሻው ድረስ እያየን ቆይታ እናደርጋለን። አሰላሙ አሌይኩም ረህመቱላ ወበረካቱ ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝ ትትርፍርፍ ይበልልኝ እያልኩኝ እንግዲህ ዛሬም በአዲስ ቪዲዮ ተመልሻለሁ። ሪያክሽን ቪዲዮችን እንደቀጠለ ነው። ንግስታችን ሱመያ የምንወዳት የምናከብራት ሁላችንም እንግዲህ ዛሬም በአዲስ ቪዲዮ መጥታለች ማለት ነው። የዛሬው ቪዲዮ ምንድን ነው የሚለውን እንግዲህ አይታችሁት ሊሆን ይችላል። ሀሳብ ለመስጠት ነው የመጣሁት። ላይክ ማድረግ አትርሱ። ቪዲዮን ላይክ አድርጉ ማለት ነው። ለሱመያም እንዲደርስ ፈልጋለሁ። ላይክ ካረጋችሁ ቫይራል ስለሚወጣ ልታየው ትችላለች ማለት ነው። ጋይስ ና እንግዲህ ዛሬ ሱመያ ልጆቼ እኔ ልጆቼም ክርስትና ተነሱ እኔም ተጠመቅኩኝ ከቤተሰቦቼ ጋር ደስተኛ ሆኜ ልንኖር ነው ምናምን እያለች ነበር። መጀመሪያ የሆነ አነጋገር ማስተካከል ግድ ይላል ብዬ አስባለሁ። ያው ሱመያ ወድሻለሁ፣ አከብርሻለሁ፣ ታውቂያል፣ ደስ ይለኛል፣ የምሬድ ነው እና ግን ይሄ ነገር ያለ ነገር ነው ማለቴ ብዙዎች የገጠማችሁ አላችሁ ብዬ አስባለሁ። ከእኔ ጀምሮ ማለት ነው። አንድ ቤት ሁለት አይነት ሃይማኖት ስት ስትሆኑ በተለይ በቃ ትዳር ከነበራችሁ ከትዳራችሁ ፈርሶ የሆነ የምታርፉት ቤተሰብ ጋር ምናምንም ከሆነ ይሄ ነገር እንደሚያጋጥም በጣም አውቃለሁ። በጣም ስለማቅ ማለት ነው እና ውድ ቤተሰቦቼ፣ ወደ እኔ ነይ፣ ወደ እኔ ነይ የመባባል ያለ ነገር ነው። እና ሁሉም ያኔ እሱ ወደ ያዘው ወደሚፈልገው እምነት እና ማለት ይሄ ይሄ ያለ ነው። የትም ቦታ ግን አንድ ቤት እንደዚህ ቤተሰብ ላይ ሲሆን በጣም ይከብዳል። ነገር ግን ይሄንን ደግሞ ጠንከር ብሎ ለማለፍ መሞከር ነው ብዬ አስባለሁ። ሱመያ፣ አንቺ ደግሞ እንደዚህ ማረፊያ ያጣሽ ምናምን በቃ የተቸገርሽ ሰው አይደለሽም። እኔ በቃ አልሐምዱሊላህ ብለሽ የራስሽን የራስሽን ማረፊያ አዘጋጅተሽ መኖር የምትችይ ሴት ነሽ ብዬ አስባለሁ። ትዳርሽ እንትን ቢልም ማለት ነው ያው እንደምናውቀው ሆኗል እና ያው ቤተሰብ ጋር አንድ ቤት ስትሆኝ፣ እነሱ ሌላ እምነት፣ አንቺ ሌላ እምነት ሲሆን አንድ ቤት ውስጥ ለመኖር በጣም እንደሚከብድ ስለማቅ አንቺ ደግሞ ያው አቅሙ አለሽ ብዬ አስባለሁ አሁን ላይ እና ያው አንድ ቤት ስትሆኝ አንቺም እነሱም ናቸው የሚቸገሩት። እና እኔ በቤተሰብም አልፈርድም። አንቺ ግን እንደዚህ አይነት ነገር ላይ ጠንካራ መሆን አለብሽ ብዬ አስባለሁ። ማለት እኔ አሁን የጠበቅኩት ሱመያ ቤት ተከራይታ ከልጆቿ ጋር ቤት ተከራይታ አሪፍ ቤት ይዛ በቃ ኢፍጣር ፕሮግራም ይዛ እንደምትመጣ ነው የምጠብቀው የነበረው እጠብቅ ነበር ማለት ነው። እና አሁንም ሆቴል ነው ያለችው። እንደገና ደግሞ ገጠር ሊሄድ ነው ከቤተሰቦቼ ጋር ገጠር ሊሄድ ነው ልጆቼን ይዤ እና ገጠርም በቃ ሁኔታውን አይቼ ገጠር ውስጥ ልኖር እችላለሁ፣ ገጠር ላይ ልኖር እችላለሁ። ይህም እንደማታደርጊው እርግጠኛ ነኝ፣ እኔ ታደርጊዋለሽ ብዬ አላስብም። ግን ገጠር ላይ እዛው ኢትዮጵያ ላይ ተወልደው ያደጉ ልጆች እና እንደዚህ ከውጭ ከተለያዩ በተለይ ከአረብ ሀገር ምናምን ተወልደው እዚህ ኖረው አገር ገብተው ገጠር ላይ የሚያድጉ ልጆች እና እዛው ተወልደው እዛው ገጠር ላይ የሚያድጉ ልጆች ያለ ልዩነት ሰማይና ምድር ነው። ጋይስ በጣም ነው የሚለያየው። በቃ ከተማ ስለለመዱ ምናምን ከበቃ ከሁሉ ነገር ነው የሚለዋወጥባቸውእና አይመቻቸውም። ልጆችሽን በቃ እንዳልነበሩ ሆነው ነው የምታያቸው። ገጠር ላይ ልኑር ብቴ፣ ብዙ ነገር የለመዱ ናቸው። በዛ ላይ ደግሞ አንቺ ገጠር ውስጥ ገብተሽ እንደዚህ ተጉሳቁለሽ ምናምን እኔ ማየት አልፈልግም፣ በራሴ ማለት ነው ካለሽበትም ሁኔታ አንጻር ና እንደማታደርጊውም እርግጠኛ ነኝ። ያው ቪዲዮ ላይ ብትም እኔ ታደርጊዋለሽ ብዬ ይህንን አላምንም፣ እና ከተማ ላይ ቤት ይዘሽ ጽድት ያለ ቦታ ላይ ልጆችን እያስተማርሽ አንቺም ጠንክረሽ ብትኖሪ ደስ ይለኛል። አላህ ካለም ደግሞ ከባልሽ ጋር እንግዲህ ልትታረቁም ላትታረቁም ትችላላችሁ። አላህ ነው የሚያውቀው። ሰው አይወስንም፣ ማለት ሰው ባለው ሳይሆን ሰው ቢወስንም አላህ የፈቀደውን ደግሞ መሰረዝ አይቻልም። እና ያው አለህ ያለው ነገር ነው የሚሆነው ለማለት ፈልጌ ነው። እና ሱመያ ያው መጨቅጨቅ ያለ ነገር ነው፣ አዲስ ነገር አይደለም። እና ድማ አንቺ አሁን ለምሳሌ ከባለሽ ጋር ተጣልተሽ ሄደሽ እነሱ ጋር አልወለድሽም። እነሱ ቤተሰብ ጋር ሄደሽ ብትወልጂ እነሱ ክርስቲያን ሆኖ አንቺ ሙስሊም ሆነሽ ቤተሰብ ጋር ብትወልጂ ኖሮ ምን ያክል ከባድ እንደሆነ መግለጽ እንትን አይልም፣ ለእነሱም ለአንቺም ማለት ነው። እና አንቺ ግን ማሻላህ በስደት በየመን ወልደሽ በቃ ሌላ ሰው ሳያስፈልግሽ በጥሩ ቦታ ላይ ወልደሽ በጥሩ ቦታ ላይ ነው ያሳደግሻቸው ና አሁን ላይ ሊከብድሽ አይችልም። ሊከብድሽ አይችልም ይከብዳል ብዬ የማስበው ቤተሰብ ጋር ነፍሰ ጥሩ ሆናችሁ እምነታችሁ ከቤተሰብ ተለይታችሁ ሌላ እምነት ይዛችሁ ቤተሰብ ጋር ሄዳችሁ ከወለዳችሁ በጣም ከባድ ነው ጋይስ ለነሱም ሆነ ለእናንተ ይከብዳልና ምን ለማለፍ ፈልጌ ነው አንቺ ብዙም የሆነ የሆነ ጭቅጭቃ ሊበዛ ይችላል በማንኛውም ቦታ ሰው ወደ ያዘው እምነት መጣራቱ ያለ ነው የማትክክል የማስተት የሚባለውን ነገር ትተን ወደ ያዘው እምነት ማንኛውም ወደ ያዘው እምነት ማንኛውም ሰው መጣራቱ ያለ ነው እንኳን ቤተሰብ ማለት ነው እና ሱመያ አንቺ ጠንክረሽ ገለል ብለሽ ቤተሰቦችሽን መራቅ መርዳት በምትችው መልኩ እየረዳሽ ማስደሰት ባለብሽ መንገድ እያስደሰትሻቸው እነሱንም እያገኝሻቸው እዛው ሄደሽ ገጠር ላይ ሄደሽ ለመኖር ሳይሆን ለእንግድነት እየሄድሽ ልጆችን ይዤ ለእንግድነት እየሄድሽ እየጠየቅሻቸው የራስሽን መኖር ያመቻችተሽ ብትኖሪ ብዬ እንደህት ሀሳቤን ላጋራ ወደሽኩ ማለት ነው። ውድ ቤተሰቦቼ እንደዚህ አይነት ነገር ያጋጠማችሁ ብዙዎች ናችሁ ብዬ አስባለሁ። ያጋጥማል የታወቀ ነገር ነው እና ሱመያ ለ በቃ ያኔ ቃል ላገላለጽ ሽም ደግሞ አስተካክይ ማለት ነው። ጠይብ ባንድ ሰው ያኔ በያዙት ነገር ላይ መጠንከር ኸይር ነው ብዬ ስለማምን ነው ያው ቤተሰቦቿ ደስ ይላሉ። ከቤተሰቧ ጋር መገናኘቱ ደስ ይላል። ነገር ግን በእምነትሽ ዙሪያ ጠንካራ ብትሆኝ ብዬ አስባለሁ፣ ማለት ነው። ልጆች ደግሞ ገጠር ላይ ሄጄ ምናምን ገጠር አሁን እዛ ቪዲዮ ላይ ያየናት እህቷ የሱመያ እህት ታናሽ ናት ስትል ሰማሁ ዛሬ ማለት ነው። ግን ታላቅ፣ የታለቋ ታላቅ ነው የምትመስለው። ምንድን ነው ይሄ ሁሉ ያኗኗር ሁኔታ ነው። እ ስንቱን ሸበላ አጨራቁሶ የሚያኖረው በቃ ያኗኗር ሁኔታ ነው። ገጠር ላይ ምናምን ሲሆን ምንም ብታምሩ አታምሩም። እውነት ለመናገር ያኔ አኗኗር ሰው ማንን ይመስላል። በቃ እከሌ ማንን ይመስላል ካሉ ኑሮውን ይመስላል የሚባል ነገር አለ እና ሰው ኑሮውን ነው የሚመስለው አኗኗሩን ነው የሚመስለው። ጠይብ የሆነ በቃ ብዙ ነገር የለመዱ ልጆችና አንችም ብዙ ነገር ለምደሽ እዛ ገጠር ላይ ሄደሽ ትኖር ያለሽ ብዬ አላስብም ስለማይሆን ማለት ነው እና አላህ ኸይሩን ነገር ያሳካልሽ የተደላደለ ቦታ ላይ በቃ አንድ ቦታ ላይ ተረጋግተሽ ተቀምጠሽ ከልጆችሽ ጋር ደስተኛ ሆነሽ ቤተሰቦችሽንም በቻልሽ እያስደሰትሽ የምናይሽ አድርገን እኔ የምመኘው ነገር ይሄ ነው መጨቅጨቅ የሚባለው ነገር ግን ሁሉም ጋር ስለሚያጋጥም ስለማቀው ለእኔ አዲስ የሆነ ነገር ስላልሆነ አንቺ ጠንክሬ ነው ማለት የምፈልገው ሱመያ እንግዲህ ይህንን ነው ማለት የምፈልገው ሱመያ። ያው የበፊት ስሟንም ተናግራለች አለን ስም አዎ፣ ይሄ የታወቀ ነገር ነው አለም ነው ስሜ ብላለች ማለት ነው። ይህ ችግር የለውም ስላሳዎች እናመሰግናለን። ነገር ግን ጠንካራ መሆን ይጠበቅብሻል ብዬ አስባለሁ። የኔት የኔ ጀግና ጥንካሬሽን እስከ ጥግ ድረስ ነው እኔ በግሌ ማየት የምፈልገው ምናምን ያሉ ነው ማለት ነው። እዚያው በቃ ወይ አሁን እሷ ራሱ መጀመሪያ ያልሄድም ብላ ነበረ ሲስተር ማለት ነው። አሁን ግን አብረን እንሄዳለን ብላለች። እኔ እንደውም በቃ ቀር ብትቀርብዬ ነበረ ለምን ሌሎች እችላቸዋለሁ እዛ ያሉት ማለት ነው እና እሷን በእሷ ምታሆን በቅ ይህንም በቀ እና ይኔ ውድህት ህት ሱመያ አላህ ያ ጠንክርሽ ተስተካከለው ህይወት ላይ ሆነሽ አላህ ያሳየን ነው ማለት የምፈልገው። ጠንክሪ ጠንክሪ ያልሽውን ነገር ሁሉ እንደማታደርጊው ተስፋ አደርጋለሁ። ማለት በቃ ጠንካራ ሆነሽ ማየት ስለምፈልግ ነው። አላህ ያበርታሽ። በሌላ ቪዲዮ እስከምንገናኝ ድረስ እስኪ እናንተ ውድ ቤተሰቦቼ እናንተ ምን ትላላችሁ ማለት ነው? ያው ሁላችሁም የተለያየ ሀሳባችሁን ከቪዲዮ ስራ ይቻለሁ። ሁሉም በየእምነቱ ማለት ነው ይሄ ያለ ነገር ነው ብያቸዋለሁ። እኔ ግን ለሱመያ ማለት ምፈልገው ነገር ባለው ሽበል ላይ ጠንክሬ ነው ማለት ምፈልገው ጥሩ ቦታ ላይ ቤት ይዘሽ የራስሽን ቤት ይዘሽ መኖር ጀምሪ፣ ተረጋግተሽ ማለት ፈልጋለሁ እና ይሄ ነው ሀሳቤ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ። እወዳችኋለሁ። ቻው።